ሰላም ሰላም ክብራትና ክብራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የሕግ ፕሮግራም መጥቻለሁ። በዛሬው ፕሮግራም ይግባኝ በወንጀል እንዴት ይጠየቃል፣ እንዴት ይባላል፣ ይግባኝ በወንጀል ምንድን ነው የሚለውን በጠቅላላው የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ ትህትናና አክብሮት ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። ተጠቅላለው ይግባኝ ማለት ምን ማለት ነው የሚለውን ከዚህ በፊት ቪዲዮ ሰርች የላችሁ ነበር። ለማስታወስ ያህል ይግባኝ ማለት በመጀመሪያ ደረጃ ስልጣን ጉዳዩን ባየው ፍርድ ቤት በተሰጠ ፍርድ፣ ውሳኔ፣ ትዕዛዝ ቅር የተሰኘ ወገን ቅሬታውን ይግባኝ እንዲቀበል በህግ ለተመለከተው ከፍ ላለው በደረጃ ከፍ ላለው ፍርድ ቤት በማቅረብ የተሰጠውን ፍርድ ውሳኔ ወይም ትዕዛዝ እንዲሰረዝ፣ እንዲሻሻል፣ እንዲሻር የሚጠየቅበት ስነስርዓት መሆኑን ከዚህ በፊት ይግባኝ በሚለው ፕሮግራም በሰራውላቸው ፕሮግራም አስቀኝቻችሁ ነበር። በመሆኑም ይግባኝ ማለት ዲያን ባየው ፍርድ ቤት በተሰጠ ፍርድ ላይ ውሳኔ ላይ ትዕዛዝ ላይ ቅር የተሰኘ ወገን ቅሬታውን ይግባኝ እንዲቀበል በህግ አግባብ ስልጣን ለተሰጠው ፍርድ ቤት የተሰጠው ውሳኔ እንዲሻረለት እንዲሻሻለት የሚጠይቅበት ስነ ስርዓት ነው። እና ይህ ስነ ስርዓት በወንጀልም አለ፣ በፍትሐ ብሔር ብቻ አይደለም። በወንጀል ጉዳይ ደግሞ ይግባኝ ማለት ጉዳዩን በመጀመሪያ ደረጃ ያየው ፍርድ ቤት በተከሳሹ ላይ ጥፋተኛ መሆኑን በመፍረዱ ወይም ነጻ መለቀቁን ፍርድ በመስጠቱ በፍርድ ቤቱ የመጨረሻ ፍርድ ወይም ውሳኔ ቅሬ የተሰኘው ወገን በስልጣን እርከን ከፍ ወዳለው እና ይግባኙን ለመሄድ ስልጣን ወዳለው ፍርድ ቤት ቅሬታ የሚያቀርብበት ስነ ስርዓት ነው። ስለዚህ አንድ ፍርድ በአላግባብ ተፈርዶብኛል የሚል ወገን ጉዳዩን በመጀመሪያ ካየው ፍርድ ቤት ወደ ከፍ ላለው ፍርድ ቤት ይግባኙን ያቀርባል ማለት ነው። እንዲሁም በነጻ ተለቋል ሊለቀቅ አይገባም የሚል አቃቢ ህግ ደግሞ ከፍ ላለው ፍርድ ቤት በደረጃ ይግባኙን የሚያቀርብበት ስነ ስርዓት ነው። ይግባኝ በወንጀል ማለት ነው። የይግባኝ መብት የህግ ምንጭ ምን ይመስላል የሚለውን እኒ የይግባኝ መብት አለም አቀፍ እና በሀገር አቀፍ ናሽናሎ ሆነ ኢንተርናሽናሉ ሰፊ ሽፋን የተሰጠው ጉዳይ ነው። ለምሳሌ ተወሰኑትን የተወሰኑትን እኔ በ1987 የኢፌዴሪ ህገ ህገመንግስት አንቀጽ 20 ንኡስ አንቀጽ 6 ላይ የተከሰሱ ሰዎች ክርክሩ በሚታይበት ፍርድ ቤት የተሰጠባቸው ትዕዛዝ ወይም ፍርድ ላይ ስልጣን ላለው ፍርድ ቤት ይግባኝ በማቅረብ መብታቸው መጠየቅ እንደሚችሉ ይደነግጋል። እንዲሁም የወንጀለኛ መቅጫ ስነ ስርዓት ህግ አንቀጽ 181 ይግባኝ ተግባራዊ የሚሆንባቸው መብትና ሂደቶች አስቀምጧል። በሀገር ውስጥ እንዲሁም የዓለም አቀፍ ደረጃ ይግባኝ መብት እንደሆነ የ1949 ጄኔቫ ኮንቬንሽን አንቀጽ 73 እንዲሁም የ1966ቱ ኢንተርናሽናል ኮቨናንት ኦን ሲቪል ኤንድ ፖለቲካል ራይት ወይም አይሲሲፒአር ስምምነት አንቀጽ 14 ንዑስ አንቀጽ 5 ይግባኝ መብት መሆኑን ያስቀምጣል ማለት ነው። በመሆኑም ይግባኝ በሀገር አቀፍም ሆነ በኢንተርናሽናል ህጎች ይግባኝ መብት ነው ማለት ነው። ይግባኝ የሚባልባቸው ሁኔታዎች ምን ይመስላሉ የሚለውን፣ እኔ በመሰረቱ በወንጀል ክስ ክርክር የሚደረገው የወንጀል ተጎጂን በመወከል አቃቢ ህግ ወንጀል በመፈጸም በተጠረጠረ ተከሳሽ መካከል በመሆኑም አንድ በወንጀል ህግ ተጎጂን ወክሎ የሚቀርበው አቃቢ ህግ እና ጥፋተኛ ነህ ወይም ወንጀል ፈጽመሃል ተብሎ የተጠረጠረ ግለሰብ መካከል ክርክር ይደረጋል። በመሆኑም በዚህ የወንጀል ክርክር ሂደት ፍርድ ቤት የሚሰጠው ውሳኔ ላይ ከሳሽ አቃቢ ወይም ተከሳሽ ቅሬታ ሊኖራቸው ይችላል። ምክንያቱም ውሳኔ ሁለቱንም ወገን አስደሳች ሊሆን አይችልምና። በመሆኑም ቅሬታ በተከሳሽ በኩል ማለትም በተጠርጣሪ በኩል የሚቀርብ ከሆነ የተወሰነብኝ ጥፋተኝነት ውሳኔ ተገቢ አይደለም፣ የተላለፈብኝ ቅጣት ተገቢ አይደለም ወይም ተመጣጣኝ አይደለም፣ የዋስትና መብቴ በመከልከሉ ተጎድቻለሁ፣ ለዋስትና የሚያስይዘው መጠን መብዛቱ ተጽዕኖ አሳድሮብኛል ሲል ቅሬታ ካለው ለበላይ ፍርድ ቤት ቅሬታ ማቅረብ ይችላል ማለት ነው። እንዲሁም በከሳሽ አቃቢ ህግ በኩል ይግባኝ ሊቀርብባቸው ይችላል። ለምሳሌ ተከሳሽ በነጻ መለቀቁ ተገቢ አይደለም ሲል አቃቢ ህግ ይግባኝ ሊል ይችላል። ዝቅተኛ ቅጣት እርከን ተወስኖበታል ወይም ዝቅተኛ ቅጣት ተወስኗል በማለት ይግባኝ ሊያቀርብ ይችላል። የዋስትና መብት ሊፈቀድለት አይገባም፣ ይህም መፍቀዱ ፍርድ ቤቱ አግባብ አይደለም ሲል ይግባኝ ሊጠይቅ ይችላል። ለዋስትና የሚያስይዘው መጠን አንሷል፣ ስለዚህ ማነሱ ተገቢ አይደለም ሲል አቃቢ ህግ ይግባኝ ቅሬታ ሊያቀርብ ይችላል ማለት ነው። በመሆኑም በአጠቃላይ ከሳሽም ይሁን ተከሳሽ ጉዳዩን ያየው ፍርድ ቤት በሰጠው የመጨረሻ ፍርድ ወይም ውሳኔ ላይ ቅሬታ ያለው ወገን ይግባኝ የማለት መብት አለው ማለት ነው። ይግባኝ የሚባለው መቼ ነው? ይግባኝ የሚባለው መቼ ነው? ይግባኝ ባይ ፍርድ በተሰጠ በአስራ አምስት ቀን ውስጥ ይግባኝ ማመልከቻው ማቅረብ አለበት። በመሆኑም የይግባኝ ማመልከቻ ይግባኝ በተባለበት ፍርድ ላይ ያሉትን እና እንዲታረሙለት የሚፈልጋቸውን ዋና ዋና የቅሬታ ነጥቦች ለይቶ ትክክል መልክ በዝርዝር ማቅረብ ያለበት ሲሆን ከይግባኝ ማመልከቻው ጋር ይግባኝ በተባለበት ፍርድ ግልባጭ መቅረብ መቻል አለበት ማለት ነው። ከይግባኝ ቤት ጋር የታች ፍርድ ቤት የሰጠው ውሳኔ ልታቀርቡ ይገባል። ይግባኝ የተባለበት ፍርድ የተሰጠው ፍርድ ቤት ማመልከቻ እንደደረሰው ከ15 ቀን ባልበለጠ ጊዜ ውስጥ የመዝገቡን ግልባጭና የይግባኝ መዝገብ ይግባኝ ላለው ሲል ያስታወቀበትንም ከይግባኙ ማመልከቻ ጋር መረጃዎችንም ጨምር ለይግባኝ ሰሚ ፍርድ ቤት መላክ መቻል አለበት። በመሆኑም ይግባኝ ባዩ ይግባኝ የሚልበት ፍርድ በተሰጠ በ15 ቀን ውስጥ ለይግባኝ ሰሚ ፍርድ ቤት የይግባኝ ማመልከቻውን ማቅረብ መቻል እንዳለበት የወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 187 ያስቀምጣል ማለት ነው። ስለዚህ በዚህ ፕሮግራሜ እንድትይዙ ልኝ የምፈልገው በወንጀል ህግ ይግባኝ ማለት ይቻላል፣ አንደኛ በተሰጠው ውሳኔ ላይ፣ ሁለተኛ አሲስ በተባለው የዋስትና ገንዘብ መጠን ላይ፣ ሌላኛው ደግሞ የተከሰስኩበት የህግ አንቀጽ ይሄም ሊሆን አይገባም በሚል ይግባኝ ማለት ይችላል ማለት ነው። አቃቢ ግም እንዲሁ ተከሳሽ በነጻ መለቀቁን፣ ዝቅተኛ ቅጣት መወሰኑን አስመልክቶ ይግባኝ ሊጠይቅ ይችላል ማለት ነው። ስለዚህ ይግባኝ የሚባልባቸው መንገዶች እነኚህ ናቸው። ሌላኛው የይግባኝ የህግ ምንጭ የሀገር ውስጥ ህጎችም እና ዓለም አቀፍ ህጎችም ይግባኝን እንደ መብት አድርገው ወስደውታል። በዋናነት በ1987 የፌዴራል ህገ መንግስት አንቀጽ 20 ኑስ አንቀጽ 6 ይግባኝ መብት እንደሆነ ይደነግጋል። እንዲሁም የወንጀለኛ መቅጫ ስነስርዓት ህግ ቁጥር አንቀጽ 181 ይግባኝ ተግባራዊ የሚሆንባቸውን መንገዶችና ሂደቶች አስቀምጧል። ወደ ዓለም አቀፍ ደግሞ ስንመጣ የ1949ኙ የጄኔቫ ኮንቬንሽን አንቀጽ 73 እና የ1966ቱ ኢንተርናሽናል ኮቨናንት ሲቪል ኤንድ ፖለቲካል ራይት ኢሲሲፒአር ስምምነት አንቀጽ 14 ንዑስ አንቀጽ 5 ይግባኝ መብት እንደሆነ ያስቀምጣል ማለት ነው። በመሆኑም ይግባኝ ስር ፍርድ ቤት ውሳኔ እንዲታረምልን፣ እንዲሻሻልልን፣ እንዲሻርልን የምንጠይቅበት ስነ ስርዓት ነው ማለት ነው። ለዛሬ ያበቃው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮት ጠይቃለሁ። በሌላ መሰረታዊ ህግ ቪዲዮ እስከምንገናኝ መልካም ጊዜ ጭርንስም